አርሶ አደር ታደለ ሚንጫሞ ና አርሶ አደር ታዲዮስ ግዴቦ ባዲያ ዞን ምዕራብ ሶሮ ወረዳ የሁለተኛ አቃማ ና ዶባሞ ቀበሌ ነዋሪ ናቸው። አርሶ አደሮቹ ከዚህ በፊት መሬታቸው በሕጋዊ መንገድ ተለክቶ ሕጋዊ ሰርት ክፌት ባለማግኘታቸው የመሬት ባለቤትነታቸው ላይ ጥርጣሬ እንደነበራቸውና ና ከመሬታቸውም ማግኘት የሚገባቸውን ጥቅም ሳያገኙ መቆየታቸውን ይናገራሉ። እኔ ከሚገባኝ በላይ መነገር እኮ አልችልም። በዚህ በቃላት የሚገለጽ ነገር አይደለም። መጀመሪያ አባቶቻችን ለኛ ሲያወርሱን፣ በነገራችን ላይ አባቴ ለኔ አስተላልፎ ያው መሬቱን ተጠቅሞ አርፈዋል። በምትክ ነው የወሰድኩት። አባቴ ቢንጫሞ ሰላቶ ይባላሉ። ከዚህ በፊት የመሬት ግምት የማይታወቅም ነበረ። መንግስትም ደግሞ ከኛ ጋር የመሬት አጠቃቀም ራሱ ምን እንደሆነ እናውቅም። በግጦሽ ሳር የምንጠቀምበትን እንዳለ ያው በግጦሽ መልክ ይቆያል። እናም ደግሞ የምናርስበትም ታርሶ እንዳለ ይቆይ ነበረ። አሁን ግን እችን ሰርቲፊኬት ሲቀበል ግን የአባቴ ሚቲ ከሆኘ ሲቀበል ይሄንን ሰርቲፊኬት ወስጄ ከባንክ ቤት ራሱ ብድር እንደሚወስዱላ ሲነገር በጣም ደስታ የተሰማኝ እጅግ በጣም ደስ ብሎኛል። በእኔ እኔ ከተፈጠርኩ እስካሁን ድረስ እንደዚህ አይነት ነገር አይቼም ሰምቼም ስለማላቅ ይሄንን ስኬት በማየት ደስ ብሎኛል። ምክንያቱም መሬቱ የኔ መሆኑን አረጋግጫለሁ። መጀመሪያ የኔ መሆኑን ራሱ እርግጠኛ አልነበርኩም። ከዚህ በኋላ የኔ መሆኑን አረጋግጫለሁ። በተጨማሪም ይሄንን አስይዤ ከባንክም ከተለያዩ አካላትም ብር የሚበደር መሆኑን በዛ ደሞ መስራት የሚችል መሆኑን ከመድረክም በመስማቴ በጣም ደስ ብሎኛል። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የመሬት አስተዳደርና ና አጠቃቀም ኤጀንሲ የሁለተኛ ደረጃ የመሬት ልኬት ምዝገባ አጠናቆ የምስክር ወረቀት በማግኘታቸው ደስታ እንደተሰማቸውና ና የምስክር ወረቀት ባለቤት መሆናቸው የመሬት ባለቤትነትን ከማረጋገጥ አልፎ ከዚህ በፊት በአካባቢው ከድንበር ይገበኛል ጋር ተያይዞ በተደጋጋሚ ይከሰት የነበረውን ችግር እየቀረፈ በመሆኑ ደስታቸው የላቀ መሆኑንም ተናግረዋል። ከዚህ ቀደም የግብርና ግብዓቶችን ለመግዛት የኢኮኖሚ ችግር ሲያጋጥማቸው በህገወጥ መልኩ ለማከራየት እንደሚገደዱ የሚናገሩ አርሶ አደሮቹ አሁን የመሬት ባለቤትነት ካርታ ማግኘታቸው ይህን ችግር ከመቅረፍ አልፎ ካርታውን በማስያዝ ከባንኮች ብድር እንዲያገኙ የሚያስችልና ና በህጋዊ መንገድም አከራይቶ መጠቀም እንደሚችሉ ግንዛቤ ማግኘታቸውን ይገልጻሉ። በዚህ ላይ ፋይዳ ያለው ለብድርም ብቻ አይደለም፣ ሌላ ግጭት አፈታት ራሱ በዚህ ውስጥ እንዳለ የሚገባኝ፣ ምክንያቱም ከዚህ በፊት እኛ አካባቢ ላይ ብዙውን ጊዜ ግጭት የሚፈጠረው በድንበር ላይ ነበረ። አሁን ድንባርን ራሱ ለይቶ የሰጣኝ ሰርቲፊኬት ነው በእጅ የገባልኝ። ምክንያቱም ከማን ጋር ንክኪ ሳይኖረኝ በነጻነት የሚኖርበት ግጭት አፈታት ጭምርም አለ ብዬ እምነት አለኝ። በሌላ መልኩ ደግሞ ምንድን ነው የመሬት መጠኑ ራሱ ከዚህ በፊት ግምት አይታወቅም ነበረ። ስንት ሄክታር እንደሆነ አላቅም ነበረ። አሁን ግን ስንት ነው ድንባር ያለኝ ማን ነው ድንባር ያለው ሴት በሰጠኝ ሰርቲፊኬት ላይ ሲያነብ ራሱ በጣም ደስ ያለኝ ሄክታር እጅ ራሱ እዚ ማወቅ ች ይያለው ማለት ነው። ማንም የኔን መሬት መግፋት አይችልም፣ እኔም ደግሞ የሌላን መግፋት አልችልም። በዚህ አኳያ ሲያይ በጣም ፋይዳ አለው ብዬ ነው የሚገምተው። ይሄንን መቀበል ወይም ሜን ሰርቲፊኬት ማግኘት ምን ይጠቅማል ለሚባለው አንደኛ መሬቱ የነሱ መሆኑን ያረጋግጣለሁ። አሁን መሬት ማንኛውም አካል ጉልበተኛ የሚሆን ሌላም አካል የሚሆን መጥተው ከነሱ እጅ መንጠቅ አይችልም። የነሱ መሆኑን ያረጋግጣሉ። በሁለተኛ ደረጃ ምናልባት በኢኮኖሚ ወደ ኋላ የቀሩ ሰዎች ይሄንን በሕጋዊ መንገድ አስይዘው ከባንክ ብድር ተበድረው ከብት መደለብ ይችላሉ። ሌላም ሌላም ነገሮችን ሰርተው የራሳቸውን መለወጥ ይችላሉ። ስለዚህ በዚህ መንገድ እድለኞች ናቸው ነው የሚለው። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የመሬት አስተዳደርና አጠቃቀም ኤጀንሲ የሁለተኛ ደረጃ የመሬት ልኬት ምዝገባና የምስክር ወረቀት አሰጣጥ መርሃ ግብር ባዲያ ዞን ምዕራብ ሶሮ ወረዳ በዶምባና ሁለተኛ አቃማ ቀበሌዎች ማካሄዱም ተመላክቷል። በመርሃ ግብሩ ላይ መልእክት ያስተላለፉት በማዕከላዊ ኢትዮጵያ ክልል ግብርና ቢሮ የመሬት አስተዳደርና አጠቃቀም ኤጀንሲ ዋና ስራ አስኪያጅ አቶ አብዱል ሀፊዝ ሁሴን በክልሉ የተለያዩ ዘመናዊ ቴክኖሎጂዎችን በመጠቀም በተደረገው ጥረት አምርቂ ውጤቶች ስለመምጣታቸው ጠቅ ጠቅሰው በዚህም የሁለተኛ ደረጃ የመሬት ልኬት ከአንድ ሚሊዮን ስድስት መቶ ሺ በላይ ማሳዎችን በመለካት ከአንድ ሚሊዮን ስድስት መቶ ሺ በላይ የይዞታ ማረጋገጫ የምስክር ወረቀት ለአርሶ አደሮች ስለመሰጣቱና ከዚህ ውስጥም ከአንድ ነጥብ አምስት ሚሊዮን በላይ ሰዎች ወደ ዘመናዊ የመሬት መረጃ ስርዓት ማሸጋገር መቻሉን ተናግረዋል። ባለፉት አመታት በክልላችን በርካታ የማሳዎች በመለካት እንደዚሁም ሰርተፍኬት የመስጠት ስራዎች ተሰርተዋል ማለት ነው። እንደ ክልላችን ብናይ ወደ 1.6 ሚሊዮን የሚሆኑ ማሳዎች ባለፉት ዓመታት ተለክተዋል። ከተለኩት ውስጥ ለ1.5 ሚሊዮን አካባቢ የሚሆነው ወደ ዘመናዊ መረጃ መሬት ስርዓት በማስገባት ሰርተፍኬት የመስጠት ስራዎች ተሰርተዋል። በተለያየ ምክንያት ሳይለኩ ይህን የእናንተን ወረዳ ጨምሮ የነበሩ ሶስት አካባቢዎች የነበሩ መሬቶች ብቻ ያደሩብን የነበረ ሲሆን በዘንድሮ ዓመት ሁለቱ አካባቢ ላይ እነዚህን አካባቢ መሬቶች የመለካት ሰርተፍኬት ለመስጠት እነሆ ዛሬ በይፋ እናንተ ወረዳ ላይ የምንጀምር ይሆናል ማለት ነው። የገጠር መሬትን በአግባቡ ማስተዳደርና መጠቀም የአርሶ አደሮችን የይዞታ ዋስትና ለማስከበር የግብርና ቴክኖሎጂና ግብዓት አጠቃቀምን በማሻሻል ዘላቂ የግብርና እድገት እውን ለማድረግ ጉልህ ድርሻ እንዳለው የተናገሩት አቶ አብዱላፊዝ ሁሴን በገጠሩ የሚገኘውን ማህበረሰብ ህይወት ለመቀየር ታቅዶ እየተሰሩ ካሉ ተግባራት አንዱና ዋነኛው የገጠር መሬት መለካትና የይዞታ ማረጋገጫ የምስክር ወረቀት መስጠት፣ የመሬት መረጃዎችን ወደ ዘመናዊ የመረጃ ስርዓት እንዲሸጋገሩ ማስቻል ቁልፍ ተግባራት መሆናቸውንም አብራርተዋል። የገጠር መሬትን በአግባብ በማስተዳደርና መጠቀም አርሶ አደሩን የይዞታ ዋስትና ለማስከበር ለማጠናከር የግብርና ቴክኖሎጂን ግብአት አጠቃቀም በማሳደግ እንዲሁም በመሬት አጠቃቀም በመበረታታት ዘላቂ የግብርና እድገት እውን ለማድረግ ወሳኝ ሚና አለው። ከዚህ አንፃር በሀገራችን እነዚሁም በክልላችን ባለፉት አመታት በገጠር ያለው ማህበረሰባችን ህይወት ለመቀየር ታቅዶ እየተሰሩ ካሉ ስራዎች ዋነኞቹ አንደኛ ሁለተኛ ደረጃ መሬት ልኬት የተለያዩ ዘመናዊ ቴክኖሎጂዎች በመለካት በመጠቀም መለካት ሲሆን ሌላው እንደዚሁም ሰርተፍኬት መስጠት ነው። ባለፉት ዓመታት በተሰሩ ስራዎች የአርሶ አደሩ የባለቤትነት ስሜት በመጨመሩና ባላስፈላጊ ክርክር የሚያባክነው ጊዜና ጉልበት በመቀነሱ ምርትና ምርታማነት እንዲጨምር የራሱን አስተዋጽኦ ከማበርከት አልፎ አቅመ ደካሞች በተለያዩ ምክንያት መሬታቸው እንዳይነጠቀም ዋስትና ሆኗል ብለዋል። መሬት መለካት፣ ሰርተፍኬት መስጠት ብቻ ሳይሆን የራሱ ጥቅም ቢኖረውም ከዛ በኋላ ሰርተፊኬቶቻቸው አርሶ አደሮቻቸውን በማስያዝ ብድር ወስደው በብድር ከዛ በኋላ ለሚፈልጉት የግብርና አገልግሎት በመዋል በሕይወታቸው ላይ ለውጥ እንዲያመጡ ከማድረግ አንጻር በክልሉ ግብርና እንደዚሁም በገጠር መሬት አስተዳደር ሰፊ ስራዎች እየተሰሩ ይገኛሉ። ከዚህ አንጻር ብናይ በክልላችን ባለፉት ወራት ብቻ በዘንድሮ ዓመት ወደ ስድስት መቶ ሚሊየን የሚሆኑ ብሮች አርሶ አደሮቻችን ዛሬ እናንተ የምትወስዱት ሰርተፍኬት በማስያዝ ብድር ከተለያዩ ፋይናንስ ተቋማት በመውሰድ ለተለያዩ የግብርና ስራዎቻቸው በመዋል እንደዚሁም ከድህነት ለመውጣት በሚደረገው ጉዞ ላይ የራሱን ትልቅ ድርሻ እየተወጣ ይገኛል። የሃዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በበኩላቸው መሬት ፈጣሪ የሰጠን ድንቅ ስጦታ በመሆኑ መጠበቅ፣ ማልማትና መንከባከብ አስፈላጊ ስለመሆኑ ተናግረዋል። የመሬት ልኬት ተግባርም የአርሶ አደሮችን የመሬት ባለቤትነት ከማረጋገጥ ባለፈ በድንባር ምክንያት የሚከሰቱ ግጭቶችን የሚያስቀር እንደሆነ በመጥቀስ አርሶ አደሮች የምስክር ወረቀቱን በመያዝ ከባንክ ብድር መውሰድ የሚችሉበት እድል የፈጠረ በመሆኑ ጠቀሜታው የላቀ መሆኑን ተናግረዋል። የመሬት አስተዳደር ስርዓት ከማዘመን ረገድም ከወረዳ እስከ ፌዴራል ድረስ ወጥ የሆነ የመረጃ ስርዓት እንዲኖር ከማድረግ አንጻርም የጎላ ፋይዳ ያለው መሆኑን አቶ ማቴዎስ አንዮ አክለው ተናግረዋል። የአድያ ዞን ግብርና መምሪያ ኃላፊ ዶክተር ሀብታሙ ደሳለኝ እንደገለጹት መሬት የሰው ልጆች ሀብት መፍጠሪያ፣ ከድህነት መውጫ ትልቅ ሀብት መፍጠሪያና ብልጽግናን የማረጋገጫ አንዱና ዋነኛ መንገድ ስለመሆኑ ተናግረዋል። መሬት የሀብት ሁሉ ምንጭ ነውና ይህንን መሬት በአግባቡ መጠቀም የባለቤትነት ስሜት እንዲኖር አርሶ አደሮች የመሬቱ ተጠቃሚ በመሆን ምርትና ምርታማነትን ለማሳደግ መሬቱን በአግባቡ መጠቀም ምርትና ምርታማነትን ማሳደግ ይቻላል። ዶክተር ሀብታም አክለውም የዞኑ አስተዳደር ስድስቱን የግብርና ምሰሶዎችን ለማሳካት እቅድ አቅዶ እየሰራና በሂደቱም አበረታች ውጤቶችን እያስመዘገበ እንደሚገኝ ተናግረዋል። ስድስት ዓላማዎችን በማስቀመጥ ስራ እየሰራ ይገኛል። አንደኛ የምግብ ዋስትናና ስነ ምግብ ዋስትና ማረጋገጥ ነው። አርሶ አደሮች ምግብ ዋስትና ማረጋገጥ ስነ ምግብ ዋስትና ማረጋገጥ አስፈላጊው የአድያ ዞን ግብርና መምሪያ እንደ አንድ ግብ አስቀምጦ እየሰራ ይገኛል። ሌላው የገቢ ምርት ማሳደግ ነው። በአካባቢ የሚመረቱ ምርቶችን በማሳደግ ኤክስፖርት የምናደርጋቸውን ምርት በከፍተኛ እሁነት ማምረት ነው። ሌላኛው የወጪ ምርት ማሳደግ ነው። የወጪ ምርት ከውጪ የሚገቡ ምርቶችን በሀገር ውስጥ በሚመረተው ምርት በመተካትና ወደ ውጭ ኤክስፖርት የምናደርጋቸውን ምርት በማሳደግ ወደ ውጪ ኤክስፖርት የምናደርጋቸውን ምርቶችን ማሳደግ ነው። ሌላኛው ስራ እድል መፍጠር ነው። ስራ እድልን ለሴቶች፣ ለወንዶች፣ ለአካል ጉዳተኞች ለሁሉም ማህበረሰብ ስራ እድል መፍጠር ነው። በሀዲያ ዞን ምዕራብ ሶሮ ወረዳ ዶባማና ሁለተኛ አቃማ ቀበሌ በተደረገው የሁለተኛ ደረጃ ይዞታ ሰርቲፊኬት የመስጠት ፕሮግራም የክልል የዞንና የወረዳ ከፍተኛ የመንግስት የስራ ኃላፊዎች፣ አርሶ አደሮች እና የአካባቢው ማህበረሰብ ተሳታፊ ሆነዋል።